መርመር አለብህ ከእንትን አለብህ ልጆቹም የሁለት ወንድ ወንድማማቾች እነሱን መጥራት አለብህ። በቃ ወንድ ልጃችን የገደላችሁ ታንተ ነህ እያሉ እንግዲህ ላይ ሁሉ ነገር ላይ እንትን ብለውበታል ማለት ነው። ላይ እንደ አዲስ ክስ መስርተውበታል ማለት ነው። እና አቤል ሲጀመር ቪዲዮ አለው እናንተ ማየታችኋል። እሱንም ማሳየት ይችላል ለፖሊስ ሁሉ ጊዜ ሲሰራ እንግዲህ እያያችሁ ነው። በቪዲዮ ነው የሚንቀሳቀሰው። ምንም አይነት ጥፋት እዚህ ጋር ምንም የለበትም ሰውየው። እዚህ ላይ ይሄ ሁለታቸው እያወሩ ነበር እንዳያችኋቸው። የሆነ ድምፅ ሲሰሙ ነው ሮጠ ሄዱት። ሲሄዱ ጫካ ውስጥ ወድቆ ነው ያገኙት። አጠገቡ እንደውም ያሉ ምንድን ነው ያለው፣ አቤት እዛ ውስጥ ሊከቱት ይሆን ምን ይሆን ብቻ እንደዛ ሲል ሰምቸዋለሁ፣ ካልተሳሳትኩ እና ይህ ሁሉ እያደረገ ለልጁ ያው በእርግጥ መንካት አልነበረባቸውም። ሁል ጊዜም ቢሆን ለራሳችሁ ጥንቃቄ የሆነ ሰው ወይ በጨርቅ ወይ በሆነ አሻራችሁ እጃችሁ ላይ እንትን እንደማይል የሆነ ሀገር ስትሄዱም በየትኛውም ሀገር ስትሄዱም ግዴታ የእጅ አሻራ ካለባችሁ ለእናንተ ትልቅ እንትን ነው። ይህ የማይካድ እንትን ነው። የትኛውም ውጭ ሀገር ስትሄድ ግዴታ ነው። የእጅ አሻራ ካለብሽ የትኛውም እንትን ልታልፊ አትችይም። እስር ቤት የሚያስገባች ነገር ነው። አቤል ትልቁ ጥፋት መንካት አልነበረበትም። ልልም እኔ ከብዶኛል። ምክንያቱም ልጁ እያጣጣረ ሞቷል አልሞተም እያለ ቼክ እያደረገ ነው እንጂ እሱ በክፋት አስቦት ወይ የሆነ እንትን ብሎት አይደለም። ግን ያው ሰዎች ደግሞ አዝሮ እንትኑን ሁሉ ነገር ወደ አቤል አሳበው አንተ ነህ እንትን ያልከውስ እስከማለት ድረስ በሱ ላይ አዲስ ክስ እንደመሰረቱበት ነው እንግዲህ እየተናገረ ያለው ምቻ መድኃኒዓለም እንደው ከዚህ ሁሉ እንትን ያውጣ ወንድማችን ገና የራይልን ጨረሰ አልጨረሰ ስንል ሌላ አጀንዳ ሌላ እንትን ይዘውበት መጥተዋል በዚህ ደግሞ በገዛ እናቱ ደግሞ የድርጅት ነው በሉ ሊያዩት ቪዲዮም አለ እሱንም ወደ መጨረሻ ላይ ይነግራችኋሉ አዎ ልክ አቤልን ከዚህ ችግር ለማስወጣት ሰው ቤተሰብ የሆነ ሰው ተጋብሮ ምን ብሎ ያግዛል። የነሱ ደግሞ ከዛው ሳይጨርስ ይህን ሁሉ እንትን እየታገለኝ እያዩ እነሱ ደግሞ ከላይ ከላይ ይጨምሩበታል። ከወንጀል ላይ ወንጀል። ይቺ ሴትዮ በእርግጥ የማስዘመዶች ተጎድተዋል። ልጃቸው ነው ሙቶ የተገኘው። ግን አቤል ምን ያደርግ? የዚህ ጥያቄ አቤል ምን ያድርግ? ያቺ ባልዋለበት ራይል የተባለችው ምንም በማያውቀው እየተሰቃየ ነው ያለው ሰ ሰው ባልገደለበት አሁንም ደግሞ ይሄ ሰው ሞቶ ተገኘ። ሁሉ ነገር ወደ አቤል ነው እንትን የዞረው ነገር ሁሉ እሺ ማን ነው ደግሞ አሁን ነገ ይሄ ለዚህ ልጅ ገዳዩ ደግሞ ተፈል ይሄንንም ገና ይሄን ልጅ የገደለውን ገና ልኡል ማነው? አቤል መፈለግ አለበት ወይ? እስር ቤት ሊያስገቡት ነው። ምን አይነት ጣጣ ውስጥ ነው የገባው? ግን ልጁ አያሳዝናችሁም? እግዚአብሔር እኔ በጣም ያሳዝነኝ አቤል እንደ ዛሬ ማለት ሁሉ ጊዜም ያሳዝነኛል። ምክንያቱም ባልሰራው ሰው እኮ ሰርቶ አጠፍቶ እኮ ቢቀጣ ችግር የለውም። የእሱ ደግሞ ትልቁ ችግር ባሉ አለበት ምንም ባላደረገበት በሱ ላይ እንደዚህ እንደ አዲስ ስንት ሲሉበት አዶኖ ምን አይነት ትንት እንደሚሰማችሁ አላቅም። ሰው ከፍቷል። ሰው በየሰከንዱ በየደቂቃው የምናያቸው ነገሮች ከሰው ልጅ በፍጹም የማታስቡት ሰው እንደዚህ ያደርጋል ብላችሁ የማትገምቱት እኔ ሁል ጊዜ እፈራለታለሁ። ልዑልም ገና አቤል የሆነ ቤት ሲሄዱ የሆነ እንትን ሲሉ ዘው ብለው ሲሄዱ፣ አሁን ትናንት ልጭ ጫካ ውስጥ ምን ሊያደርግ ሄድ እኔ እኮ ግራ ነው የገባኝ። መሄድ የሌለበት ቦታ ሄዱ፣ ይኸው ሌላ ችግር ውስጥ ገባ። እሺ ማነው ተጠያቂ በአሁኑ ምስክር ሚሆን አለ፣ ቪዲዮ አለ። በእርግጥ ቪዲዮ አለ፣ ማናቸውም አይተው መመስከር የሚችሉ ነው። የህግ አካልም ይቺ ሴትዮ የሟች እናትና አባት የተባሉትን በአቤል ላይ ክስ እየመሰረቱ ነው። እነዚህ ሰዎች ደግሞ አቤል ደግሞ መረጃ አለው ቪዲዮ አለው። እሱን አሳይቶ ነፃ መውጣት ይችላል። እንደለመዱት አሻራ ነው የሚሉት። አሁንም ሲመረምር መገኘቱ አይቀርም። አቤል ግን ትናንት ዕለት ምን ብሏል? በጥይት ከሰው ከተገደለ የእጅ አሻራ አይኖርም ምናምን እያለ መጨረሻ ላይ ብሏላ ያለ ይመስለኛል። ሰው በጥይት ከተገደለ በኋላ የእጅ አሻራ አይኖርም፣ እንደዛ ሲል ነበር። ብቻ እግዚአብሔር ያድርግለት ብላችሁ ጸሎት አድርጉ። ምንም ነገር እሱ ላይ ምንም ነገር እንዳይሳበብበት ምርር ብሎናል። እኛ የሱ ነገር ምርር በቃ ነፃ ወጥቶ እረፍት የሚያገኝበት ነው እኛ የምንፈልገው ያልሆነ ችግር ውስጥ እንዲገባ እንፈልግም። ቀንና ሌሊት ልዑልም እየለፋ ያለው እንግዲህ አቤልን ነፃ ለማውጣት ነው። ግን ደግሞ ችግሮች ደግሞ በየቀኑ ቀንሳል እንጂ በየቀኑ እየጨመረበት ነው የመጣው። አዎ ከማን ጋር አብራችሁ ተስማምታችሁ እንደምኖረው አላቅም። እውነት ከባድ ነው። ሰው ሁሉም አስመስሎ ነው የሚኖረው። ቤቱ አቤቱ፣ አቤቱ፣ አቤቱ፣ እኔ እስካሁን ድረስ ስንት ወንጀለኛ ስንት እንትን አይቻለሁ። በአቤል ላይ ደግሞ የተከፈተው ዘመቻ ምንም የማይራራ ምንም በቃ ሰብአዊነት የሚባል ነገር የጎደላቸው ሰዎች፣ ማየት የተሳናቸው ሰዎች፣ የእሱን ድክመት የእሱን ውድቀት የሚፈልጉ ሰዎች፣ በቃ አሁን የመጡት ሰዎች እንደዚህ ናቸው። ጭራሽ የዚችኛዋ ጨረሰ ስል ገና ማን ገደለው ብሎ አዝኖ እሱ ሂዶ እንትን ባለ ሰዓት ገና እሱ ሁሉ ነገር ወደ እሱ አሳበው እሱን ወንጀለኛ ማድረጋቸው እኔ በጣም ነው የተሰማኝ። እውነት ዛሬ በጣም ነው የተናደድኩት። ይህን ነገር ስሰማ አልቻልኩም በቃ። ምክንያቱ ያለበት ችግር ትያያችሁ ነው። በየጊዜው የሚያመጡበት ችግር እሱን እንትን ለማለት ጧት ማታ ይደክማል። ገና ደግሞ ሌላ ነገር እንትን እሱ ራሱ በጣም ተናዷል? በጣም ማለት ነው። በዚህ የእናቱ በእናቱ ስም የተከፈተ ምንድነው? የእናቱ በእናቱ ስም የተከፈተ አዙሮ ወደ አጎቱ ስም አዘዋውረዋል አንድ ድርጅት። እሱ ራሱ እያጣራ ነው ልኡላችን። እንግዲህ እውነቱ መውጣት አይቀርም። እዛ ድርጅት ውስጥ ደግሞ የሚሰራው ስራ በቃ ይሄ የማይባል ወንጀል ነው እየሰሩ ያሉት። ይሄ ሁሉ እንግዲህ እኔ ብቻ አላቅም፣ ምን እንደሚፈጠር ምን አይነት ችግር ውስጥ እንደከተቱት እኔ ብቻ ማን እንደሚያዝንለት አላቅም። ፈጣሪ ጠብቀው ወንድማችን። እና በጣም ከባድ ነው። ልጁን ችግር ውስጥ ነው የከተቱት። ጭራሽ ሙሉ ቤተሰቦች ደግሞ ሌላ አጀንዳ ሌላ በዛ ሲል በዛ በዛ ዴ የአሁኑ በዛ እውነት አሁን ላይ ደግሞ ልኡል ምንም ልኡል ጥፋት የለበትም። ትክክለኛ ነገር ነው እያደረገ ያለው ምክንያቱም እዛ ጋር እየሱ ያሉ የአቤል ቤተሰቦች ስለሆኑ እንደዚህ ተደባብሶ ምናምን የሚያሳልፍ ነገር አይደለም። እየሰሩ ያሉት ወንጀል ነው። የሚያሳስራቸውም ከሆነ መታሰር አለባቸው። መጣራት ያለበት ነገር ነው። ልኡል ደግሞ እንግዲህ ታውቃላችሁ በቤተሰብ ነው በምን የሚባል ነገር የለም። እዚህ ጋር ስራ ስራ ነው። አንደኛ ነገር ወንጀል ከሰራ ማንም ሰው መቀጣት አለበት ብሎ የሚያምን ልጅ ነው ልኡል ማለት ነው። ብዙ ጊዜ ካያችሁት ልኡል ላይ አንተ አሳልፈ ሰጠኸው፣ አንተ አሳልፈ እንደዚህ ያደረግ እንላለና፣ ግን በልኡል ቦታ ብትሆኑ ወንጀለኛ ቤታችሁ ውስጥ አስቀምጣችሁ፣ ወንጀለኛ እየተባበራችሁ ብቻ እንደዚህ ብታደርጉ ምን እንደሚሰማችሁ አላውቅም። ትክክለኛ ለህሊ ነው ለትክክለኛ ለንት የሚሰራ ከሆነ የእሱ ቤተሰብ ነው እናቱ ነው ምንድን ነው የሚባል ነገር የለም። ቅጣቱ ማግኘት አለበት ብዬ እኔ ከልኡል ጎንን አቤል ምንም አያውቅም እንደምታዩት ነው በደግነቱ ሰዎችን ያግዛል፣ የሚያስፈልጋቸውን እርዳታ እንትን ይላል። ከዛ ውጭ ምንም ሲያደርግ አይተን አናቅም። ግን ነገሮች ሁሉ ላይ የሚገኑበት እሱ ላይ ነው። ለምን እንደሆነም ባላቅም ማለት ነው። ሁል ጊዜ ካያችሁ በተደጋጋሚ እሱ ላይ ነው እንትን የሚለው። ግን ለበጎ ነው ለበጎ ነው ብሎ ማሳለፍ ነው። ፍጹም የማይታመን ነገር ነው። በየሰከንዱ የሚያመጡት አዳዲስ አጀንዳዎች ጭራሽ ልጁን ይሄ አንዱ ተገላገለ ስትሉ በአንዱ ይመጣሉ። ምን አይነት ችግር ውስጥ እንደከተቱት ግን እኔ አላውቅም እውነት እንደኔ መቼም ዛሬ ሁላችሁም ይሰማችኋል ብዬ አስባለሁ። አቤልም እንደዚህ ሲሆን ስታዩ ከባድ ነው። ችግሮች በየሄዱበት ያው ይከተላችኋል፣ አንድ ጊዜ እንትን ካላችሁ ደግሞ። በምትሄዱበት ሁልጊዜም ችግር አያጣችሁም። ለምን እንደሆነ አላውቅም። እኔ ብቻ አይደለሁም እንደዚህ አይነት እንትን የሚያሳየኝ፣ ሁላችሁም እያያችሁ ነው በየደቂቃው የሚያመጡትን እንትን። የዛሬው ደግሞ ጫን ያለ ነው። ሙሉ ቤተሰቦች በእናቱ ስም የነበረ ከእናቱ ስም ተነሱ በአጎት በአጎት ደግሞ አክስት የምን ልጅ አንድ ላይ እንግዲህ ወንጀል እየሰሩ እየተባበሩ እንዴት እስቲ ሊያገኝባቸው እንዴት እኔ አላውቅም። እና ድብድብ ግን ሳላደንቀው አላልፍም። የሆነ ጀግና ነው። በጣም ሰዎችን እንዴት አድርጎ መመርመር እንዳለበት እንዴት አድርጎ እንትማት እንዳለበት በቃ ትክክለኛ ኢትዮጵያ ውስጥ ልክ እንዳንተ አይነት ሰው ቢበዛ እኛ ኢትዮጵያ ውስጥ ያለ ሰው እንደዚህ ባልተጨቆነ ኑሮ። እውነት ልክ እንዳንተ አይነት ጀግና ለወገኔ፣ ለቤተሰቤ፣ ለእንትኔ ምናምን ሳይል ሀቅ ነው፣ እውነተኛ ሀቅ የምታወጣው ጀግና ነህ። እና ሁልጊዜም ያው ስላችኋለሁ፣ እግዚአብሔር ክፉ ነገር አይንካችሁ ነው የምላችሁ ወንድሞቼ፣ እናንተ በምትሰሩት ስራ። ሁልጊዜም ያው እናንተ ተመልካቾችም ትመሰክራላችሁ፣ ለሁላችሁም የሚሰሩት ስራ እጅግ በጣም የሚያስመሰግን እና የሚያሸልም ቢገኝ፣ ቢሸለሙ ራሱ የእውነቴ ነው የምላችሁ፣ ደስ ነው የሚለኝ። አንድ ቀን ደግሞ አይቀርም ታያላችሁ። በየሰከንዱ በየእንትኑ አይቀርም። ሰው እግዚአብሔር ያሳካላቸው። ይሄ ነገር ደግሞ መጨረሻውን ያሳየን የእውነት እንደዚህ በየሰከንዱ አዳዲስ ነገር እያመጡ ልጁን ከሚያዝጉት ትክክለኛ ወንጀለኛው ታውቆ የሚታሰርበት ቀን ቅርብ ያድርገው። ደግሞ አሁን ደግሞ ልኡልን እንዳትሳደቡ አደራችሁን። ኮሜንት ስል ልኡል እውነቱን ነው፣ ትክክለኛው እንትን ነው እየተናገረ ያለው የአቤል ቤተሰቦች ስለሆኑ የሚያውቃቸው ስለሆነ አስመስሉ ምናምን አላለፈም። እውነት ትክክለኛ እንትኑ ነው። ሚዲያ ላይ ለምን አወጣችሁት ይሄ ነገር ማለታችሁ አይቀርም ብዙዎቻችሁ። የሆነ ነገር እንትን ሲል ለምን ሚዲያ ላይ ታወጣላችሁ፣ በውስጥ ለምን አትጨርሱም? እንደዚህ ምናምን ስለምትሉ ብዙ ጊዜ በተደጋጋሚ እያየኋችሁ ነው ግን እዚህ ጋ ሁሉም ሰው የሚያውቀው ነው። ምንም የተደበቀ እንትን የላቸውም። ምንም ነገር ሲፈጠር ሚዲያ ላይ ነው የሚያወጡት። ስለዚህ ምንም ያሳስብ ነገር የለም፣ መጣራቱ ስለማይቀር ማለት ነው። እናቱም እንግዲህ እንደዚህ አይነት ነገር ያደርጋሉ ብሎ ማንም ሰው አያስብም፣ አያደርጉምም። ይሄ እንግዲህ አሁን የመጡ ወጣቶች እንግዲህ ገንዘብ ብዙ ጊዜ በገንዘብ ብዙ ነገር ይሰራል። ወንጀል ውስጥ የሚከቷቸው እንግዲህ አንዳንድ ሰዎች አይጠፉ፣ የሚያሳስቱ እንግዲህ። ይሄ ሰው ደግሞ ማን እንደሆነ እንግዲህ ልዑላችን እንግዲህ ከዚህ የሚያወጣው ይመስለኛል። እንግዲህ ፈጣሪ ይጠብቃችሁ። ከዚህ ውጭ ምንም ማለት አልችልም። ብዙ ጊዜ ደክሞ አለፍተዋል። አሁንም የሚያርፉበት ጊዜ ነው። ይሄ በተለይ የዚች የራየለንትን ተገኝቶ አርፎ በቃ ከዚህ ስራ ወጥተው እረፍት የሚያገኙበትን ነው። እኔ ሁልጊዜ የምላችሁም እያያችሁ ነው። እግዚአብሔር ደግሞ ያደረግላችኋል። ይህ ነገር ሙሉ በሙሉ ጨርሰው ከእነዚህ ሰዎች ተገላግለው ርቀው የራሳቸው ህይወት የሚመሩበት ያሳየኝ ነው የምላችሁ። ብቻ እግዚአብሔር ይጠብቃቸው ለሁላችሁ። እኔ ሌላ ምንም ማለት አልችልም። ተናዷል በጣም በጣም በጣም በጣም ከምላችሁ በላይ። ልዑልም ማናቤልም ሁለታችሁም ማይታመን ነገር ነው። እንትን እያለው የተፈጠረው። ዛሬ ሁላችሁም በዚህ እንትን እንደምደነግጡ አልጠራጠርም። አታስቡትም ሲጀመር እንደዚህ በአቤል ቤተሰብ እንደዚህ አይነት ነገር ይፈጠራል ብላችሁ። ህይወት እንግዲህ እንደዚህ ናት፣ ታስተምራችኋለች። እናያለን። ቀጣይ ደግሞ ማን እንደሆነ ይህንን ነገር ወንጀል የሚያሰራቸው እዛ ድርጅት ውስጥ መጣራቱ አይቀርም። ከዛ ቅጣቱ ማግኘቱም አይቀርም። አብዛኛው የኛ ሰው ሲገባበት ምንም አይመስለውም። ልክ እውነቱ ሲወጣበት ደግሞ የሚይዘው የሚጨብጠው ነው የሚያጣው። እና ይሄ ደግሞ እናያለን እስኪ በስከ መጨረሻ ምን እንደሚፈጠር እናያለን። ብቻ እግዚአብሔር ይጠብቃችሁ ነው የምለው፣ ወንድሞቻችን፣ ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ደህና ሰንብቱ እያልኩኝ ሀገራችን ኢትዮጵያ ሰላም እና ፍቅር የተመኘው ሰላማችሁ ብዙ ይበልልኝ። ቪዲዮ ስትጀምሩ ላይክ አድርጉ። አዲስ ከሆናችሁ ደግሞ እንደተለመደው ሰብስክራይብ። አሁን ሰብስክራይብ በጣም ቆሟል። ለምንድን ነው አላውቅም። አድርጉ እስኪ እስኪ አድርጉ፣ ልለምናችሁ የእውነት። ወይኔ ወች መጤ ተበጠሰ ያለው ሰው እየወዱ አይደለም። እኔ ራሱ ወች መጤ ብጠሳለሁ። አድርጉ አታድርጉ እያልኩኝ በተረፈ በጣም አመሰግናችሁ። ለማንኛውም ሰላምና ፍቅር እመኝላችኋለሁ። ባይ ባይ።